ምን አገባሽ? እና ነው ደስ የሚልሽ ነው? እንጀራ እናት ልትሆኛ ታስበሽ ነው? ኧረ ትዬ ይቅር ይበልሽ። ይኸውልሽ፣ ቅድስት ሁለተኛ ብሩክ አጠገብ ድርሽ ትኝና ሲጥ አድርጌ ነው የምገልሽ። እሺ ገባሽ አይደል? እኔ ለሱ ስል የማላደርገው ነገር የለኝ። አስፈላጊ ከሆነ ሰው ልገድል ይችላሉ። እኔ እኮ ይቅርታ አልኩሽ እኮ። የአንቺ ያለፈን ይቅርታ አልፈልግም። ከዚህ በኋላ ባሌ ላይ እንዳትደርሽ እያስጠነቀኩሽ ነው ባክሽ እንድተለሳልሳችሁ የገባችሁን የስንቱን ትዳር ያፈ በልጅ ይተካል። ምንድን በልሹ? ያው ሲምድር ላይ የማይተካ ነገር የለም። እና እሷ ትሙት ሌላ ልጅ ተወልዳለ እያልሺ ነው? አራኔ እንደሰራልኩ እንዴ አልሽ እንጂ ሚስት በሚስት ልጅ ደግሞ በልጅ ይተካልኩ እያልሺ ነው ማለት። እኔ እንደዛ ማለት ፈልግ አይደለም ማለት ከአንቺ ያፍ መችም እንደዚህ አይነት ወሬ ማህሌት ቅድስትን አስፈራራቻት። ሁለተኛ እባሌ አጠገብ እንዳደርሺ ባሊ ያቅጠገብት ድርሺ እገልሻለሁኝ። እኔ ለብሩክ ስል ሰውን ራሱ ሲጣርግ መግደል አያቅተኝም ብላ እንግዲህ ቅድስትን አስፈራርታታለ ቅድስትም ይቅርታ ሁለተኛ አጠገቡ አልደርስም ብላታለች። እንግዲህ ማህሌት ይቅርታ የሚጠየቅበትና የማይጠየቅበትን እወቂ ብላ ወደ ማድ ቤት አባራታለች። ለብሩክ አስደንጋጭ ነገር ነግረዋለች። ምንድን ነው ሚስት በሚስት ይተካል፣ ልጅም በልጅ ይተካልና መኪናውን አ ምሽት ቤቱንም አታሲዝ ነገር ምልክት አሳይታበታለች። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት አብዝቼ እመኝላችኋለሁ። እነሆ የእንጀራ ልጇን የምት የምትመርዘዋ ሴት ክፍል አራት ይዘን ላችሁ መጥተናል። ከዛ በፊት ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱን ደግሞ ከልብ እናመሰግናለን። እንግዲህ በባለፈው ወይዘሮ ማህሌት ምሳሌ መድኃኒት እንደምትወስድ እንደምትታመም እንዲሁም ደግሞ አንዳንድ ነገሮችን አትሞችን፣ መድኃኒትሽን በስነስርዓት ከወሰች አትሞችን ብላ እንግዲህ አስደንጋጭ ነገር ለምሳሌ ነግራታለች፣ የማይነገራትን ነገር ታማሚም እንደሆነች ነግራታለች። ከዛ በመቀጠል እንግዲህ መድኃኒቱን ቅድስት እንዳከሰፈችባት አድርጋ እንግዲህ ለጓደኛዋ ስትናገር ነበረ። የእንጀራ ማለትም የባሏን ልጅ መርዛ ለመግደል ትፈልጋለች። ይህም ማለት መጀመሪያ የገባሁት ለሀብትና ለሱ ነው። ስለዚህ ብሩኬ ከማንም ልጅ ጋር እንዲሆን አልፈልግም ከልጆቼ እና ከኔ ውጪ ብላ ተንኮሏን እየሰራች ትገኛለች። እንግዲህ የማህሌት እህት ማናት ኤፍራታ፣ አንቺ እህቴ እንደዚህ ጀግና ጀግና የሚያጫውትሽ ያችን ልጅ ስታጠፊ ነው ብላ እንግዲህ የተንኮል ሴራዋን እያሴረች ትገኛለች። ፈጣሪ ክፉ ከመሆን ይሰውራችሁ። ክፉ ላለመሆን ሞክሩ። በተለይ ሴቶች ለባሎቻችሁ ልጆች፣ ለባላችሁ ልጅ እንደዚህ በዚህ ደረጃ ክፉ ባትሆኑ ጥሩ ነው። እንግዲህ ቅድስትም ከልጅነቷ ጀምራ ምሳሌን ስለምታውቃት ምኗን፣ ስለምታውቅ ህመሟንም ስለምትረዳ አቶ ብሩክ እንግዲህ ለምሳሌ መድኃኒት ተገኝቶላታል ማለትም ህክምና ተገኝቶላታል ሆላንድ ሀገር ሄዳ መታከም እንደምትችል ለዛ ደግሞ ቤቱን እና መኪና ነው እንዲሸጥ እንደሆነ ለቅድስት ሲያማከራት ችግር የለም ብለዋለች። እንግዲህ ቅድስት የምሳሌ መታከም አስደስቷት ብሩክን አቅፈዋለች። ብሩክን ስታቅፈው እንግዲህ ማህሌት ደርሳ እንዴት ለመተቃቀፍም ደረሳችሁ፣ ጎበዞች፣ ብላ ሰላምታ አይቀድምም ሲላት እንግዲህ ውይ፣ አንዳንድ ጊዜ ኮ ሰላምታም ራሱ እረሳለሁ፣ እንዴት ናችሁ ብላ ተቀምጣለችና አቶ ብሩክ እንግዲህ ስለ ምሳሌ መድኃኒት፣ ማለትም ህክምና ለማህሌት እያዋያት ነበረ ማለትም መኪናውን ሊሸጥ እንደሆነ ጓደኛው ሊገዛው እንደሆነ ጥሩ ዋጋም እንደሰጠው አማክሯታል። እንግዲህ ማህሌትም ሞግዝ ከየት አመጣ ጓደኛ ከየት አመጣ፣ ለምን መኪናውን ከሚገዛ ብድር አይሰጥህም? በኋላ ሰርተን እንከፍለዋለን ብላ ስትለው፣ እንዴት ብድር ከየት ተበድረንስ በኋላ ላይ ከየት አንጥተን እንገዛዋለን? እኔ ለምሳሌ ራሴን እሰዋለሁ፣ አይደለም መኪናዬን፣ ቤቴን ይቅርና ልለምንሁላ እችላለሁ ብሎ ሲመልስ ስላት ማህሌት እንግዲህ መኪናው በመሸጡ ደስ ስላላላት አይ ለምን ግን ሞገስ ከየታ መጣ ይሄንን ሁላ ብር ማለትም መኪና ለመግዛት ከየት መጣ መኪናውንም እንደ ገዛህ እንድትተስማማ ሁሉ ለምን ቤቱንስ አይገዛህም ብላ እንግዲህ ስታዋየው እኔንቻ መኪናውን እንኳን እገዛ አለው ብሎኛል ቤቱን ግን አላውቅም እስኪ አማከረዋለሁ ግን አንዳንድ ሰዎች አንዳንድ ሰዎች ሳናገር ቤቱን ከምትሸጥ በብድር አሲዘ ከባንክ ተበደር ብለውኛል እያለ ሲያማክራት እንግዲህ ጥሩ ነዋ፣ በርታ እያለች የውሸት እያስመሰለች ትኖራለች። እኔ የምሳሌን እናት ሳጣ በጣም ተጎድቼ ነበር ብሎ ሲነግራት ለማህሌት ማህሌት አይዞህ ብለዋለች። ነገር ግን አንቺን አገኘሁኝ ምሳሌን ካጣው ግን ምንም ነገር ምሳሌን ካጣሁ ግን መኖር አልችልም። የምሳሌንናት በአንቺ ተክ በአንቺ የምሳሌናት አንቺን ተክታልኛለች። ምሳሌ ግን ማንንም ልተካልኝ አይችልም ሲላት እንግዲህ ማህሌት ቀበል አድርጋ ሚስት በሚስት እንደሚተካ ሁሉ ልጅን በልጅ ይተካል ብሎ ነገር ብላ ስትነግረው፣ እንዴት እንደዚህ ትያለሽ? እና ምሳሌ ትሙት እያልሽኝ ነው ብሎ ተመልሶ ጮኸባታል። እንግዲህ ቅድስት ማህሌትም እንደዚህ ለማለት ፈልጌ አይደለም ይቅርታ ብላ ጀርባዋን ሰጥታ ተኝታለች። ከዛ በመቀጠል እንግዲህ ብሩክ ቅድስትንም ሁለተኛ እንዳጨቀጭቂያት ምንም ነገር ስለ እኔ እንዳትናገሪያት ብሎ የመጨረሻ ማስጠንቀቂያ ሰጥቷታል። ማህሌትም በዚህ ድርጊቱ ተበሳጭታ እህቷ ኤፍራታ ጋር ሄዳ ያደረገችውን ነገር ሁሉ ተናግራለች። የመድኃኒቱ ብልቃጥ እንግዲህ የመድኃኒቱ ብልቃጥ ላይ እንግዲህ ቅድስትን ስጫት ያለቻት ውሃ ጨምራበት ውሃውን እንደ መድኃኒት እንድትጠቀም ነበረ ነገር ግን ምሳሌ፣ ያው መድኃኒቱን ስታቁም ስለሚያማት ሐኪም ቤት ሄዳ መድኃኒቱን ሲሰጣ ዶክተሩ ነቅታለች። ከዛ እንግዲህ ይህን ነገር ካላሸነፍሽ አንቺ እህቴ አይደለሽም ባንቺም አልኮራም ብላ ኤፍራታ እያናደደች ትገኛለች። እንግዲህ ማህሌትም እስኪ ለምሳሌ ለቅሶ ሐዘንተኛ ነኝ ብዬ ለማስመሰል ልዘገጃጅ እንጂ ስትላት እንግዲህ አቃጣሪዋ ኤፍራታ እኔም እኮ የእህቴ ሊ ስትሞት እንዴት ምን እንደሚባል ስለማላቅ መዘጋጀት አለብኝ ብላ እንትን ብላታለች። ከዛ እንግዲህ እንደዛ ተወረ ተሳትፎ ወደ ቤት ሲመለሱ ማህሌት እንግዲህ ቅድስትን ውሃ አሙቂና እግሬን እጠቢ ስትላት፣ ቅድስት ምን አልሽኝ ስትላት፣ እግሬን እጠቢ አልሰማሽኝም እንዴ? ዝም ብለሽ ተገረጂ እያለች እንግዲህ ቅድስትን አና አዳታ ላይ ቅድስትም እሺ ትዬ ግን አዘሺ ስለማታቂ ገርሞኝ ነው ብላ ውሃ አንጥታ አጥባታለች። እሷን አጥባ ከጨረሰች በኋላ እንግዲህ እህቴንም ከብዙ መንገድ ስለመጣች እጠቢያት ብላለች። ከዛ በኋላ እንግዲህ ቅድስት በጣም ተናዳ እሷ ጠቢኝ ያላለችውን እንዴት አንቺ ጠቢያት ተያታለች በማለት እንግዲህ ኤፍራታንም አጥባ ተነስታለች። መጨረሻ ላይ እንግዲህ ኤፍራታ በደንብ ጠቢኝ እንጂ ለምንድን ነው እንደዚህ ትትግፍ ስትግ፣ የምታደረጊ ስትል ከፈለገች ተነስተች ታጠቢ እኔ ያንቺን እሽግ አጣቢ አይደለሁም ብላ ቅድስት በንዴት ተነስታ ጮኸ አባታለች። ማህሌት እንዴት እህቴ ላይ እንደዚህ ትጮኸ ያለች ብላ አንድ ጊዜ በጥፊ ስትመታት ጥየልሽ እወጣለሁኝ እንደውም ብሩኪንጣና ሁሉንም ነገር እነግረዋለሁ ብላ ቅድስት ውሃዋንም መዘፍዘፏንም አንስታ ጥላ ወደ ክላሷ ገብታለች እንግዲህ ማታ ብሩክ ሲመጣ ልብሷን ለባብሳ እስከ ዛሬ እንደ ወንድም ተንከባክበኸኛል እንደ እህት አድርገህ ብዙ ነገር አሳይተኸኛል ያላየሁትን አለም አኑረኸኛል ና አመሰግናለሁ ካሁን በኋላ ግን መሄድ አለብኝ ብላ እንግዲህ ቅድስት ብሩክን ልት ልትሰናበተው ስትል ብሩክ ምን ሆነሽ ነው? ምን አድርጌሽ ነው? ምን አስጠፍቼሽ ነው? ማለት እኔ ለምሳሌ ንብረቴን ስሸጥ ምሳሌን ላሳክም ስለሆነ የሚከፍለኝ ብር የለም የለውም ብለሽ ነው? ባጣ ባጣ ለአንቺ የሚከፍልሽ ብር አላጣምና እባክሽ፣ ለምሳሌ አንቺ ነሽ የምትሆኛት ቅድስት፣ አትሂጂ ብሎ ሲለምናት እንግዲህ ቅድስት ማህሌት እኔ እዚህ ቤት እንድቀመጥ አትፈልግም። ስለዚህ እሷ እኔ እንዲቀመጥ ካልፈለገች ግን መቀመጥ አስፈላጊነት አይደለም፣ ስታየኝ ራሱ ደስ አይላትም ብላ ስትመልስለት፣ እሺ ማህሌትን አትችግሩ፣ ስለዚህ ማህሌትን እኔ አናግራታለሁ፣ አንቺ ደግሞ ለምሳሌ ስትይ እዚሁ ቤት ተቀመጪ አላት። ከዛ እንግዲህ እሺ ብላ ተቀምጠች። ማለትም የብሩኬን ምክር ሰምታ ተቀምጣ ለምሳሌ ምግብ እያዘጋጀች እያለ ማህሌት ማድቤት መታ ትንሽ ተጨቃጭቃ ወደ ውጭ ለወጣ ነው። ቅድስት ከትምህርት ቤት ስትመጣ የማስቀምጥልሽን መድኃኒት ስጫት ባሰጫትና እንደ በለፈው ብትታመም አለቅሽም ሆር ቅርጠትም ምንም ሲያማት ደግሞ ብሩክ ጋር ከመደወልሽ በፊት ለእኔ ተናገሪ፣ ለእኔ ደዌልኝ ብላ እንግዲህ መድኃኒቱን አስቀምጣላት ሄዳለች። መድኃኒቱ ውስጥ ምንድን ነው የምትጨምረው ብላ ቅድስትም ተከትላ አይታታለች። እንግዲህ ቅድስት የማህሌትን ውሸትና የማህሌትን ተንኮል ታወጣለች ወይስ አታወጣውም የሚለውን በቀጣይ ክፍል ይዘንላችሁ እንመጣለን። እስከዛ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ። በቀጣይ ክፍል እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት